ለተከታታይ አስርት ዓመታት ሚስቱን በተለያዩ ወንዶች ሲያስደፍር የነበረው ሰውዬ። እቺ ምስሉ ላይ የምትመለከቷት ሴትዮ ስሟ ጁዜሎ ይባላል። እድሜዋ 71 ነው። እቺ ሴትዮ የሆነ ጊዜ ላይ በጣም ነገሮችን መርሳት ትጀምራለች፣ እና ያኔ ከቀኗ ውስጥ በጣም ረዥም የሚባለውን ሰዓት ምን እንዳደረገች፣ ምን ስታደርግ እንዳሳለፈች ትረሳለች። እና ምን ሆኜ ነው ምናምን ነገር ብላ ለመታየት ወደ ሆስፒታል ትሄዳለች። እና ዶክተሩ ያያትና ምናም ምናምን ነገር ምንም እንትን አላገኘባትም ምንም አይነት በሽታ እና ያው እድሜዋም የገ ትንሽ ከፍ ያለ ስለሆነ ምናልባት የመርሳት በሽታ ያኔ የመጀመሪያው እንትን ላይ ትሆኛለሽ እየጀመረሽ ይሆናል ምናምን ነገር የለ። እና የተወሰኑ መድኃኒቶችን ይሰጣታል። ኦኬ ብላ ሴትዮ መድኃኒቱን ተቀብላ ወደ ቤቷ ትሄዳለች። ሴትዮ ግን ማታ ማታ ባለቤቷ ቤቷ ውስጥ ምን አይነት ድራማ እየሰራባት እንደሆነ ምን የምታውቀው ነገር የለም። ይሄ ሰውዬ ባለቤቷ ነው። እና የሆነ ቀን ላይ መናፈሻ ውስጥ ቁጭ ብሎ የተገላለጠ ልብስ ለብሰው የሚሄዱ ሴቶች ምናምን ነገር ፎቶ ያነሳል እና ፎቶ ያነሳቸው ሴቶች ያዩታል። የዛን ሰዓት ላይ በጣም ይናደዱና ይጭሩበታል። አንተ ትልቅ ሰዋለህ እንዴት እንደዚህ አይነት ነገር ታረጋለህ? ምናምን ምናምን ነገር ብለው እንትሉና ፖሊስ ይጠሩበታል። ሰውየ ይያዛል። ክስ ይመሰርቱበታል። ወደ ፖሊስ ጣቢያ ይዘው ይሄዳሉ። የዛን ሰዓት ፖሊሶቹ ስልኩን ይቀሙታል። እና ወደ ቤቱ ይሄዱና ቤት ውስጥ ያለውን ኮምፒውተሩን ላፕቶፑ፣ ምናምን ለመመሪያ ወደ ፖሊስ ጣቢያ ይዘው ሄደው ያለው ነገር ከፍተው ማየት ይጀምራሉ። እና በጣም በጣም ብዙ የሴቶች ፎቶዎች፣ ቪዲዮዎች ምናም ነገር ያገኛሉ። እንደዚህ አጫጭር ልብስ ለብሰው ምናም መንገድ ላይ የተገላለጠ ነገር ለብሰው የሚሄዱ ሴቶች ምናም ያነሳውን የቀረጸውን ቪዲዮ። ከዛ ሁሉ ግን ከዛ ሁሉ ግን የሚያስገርመው ምንድን ነው? ባለቤቱ እራሷ አንስታ አልጋ ላይ ተኝታ የተለያዩ ወንዶች ከእሷ ጋር ግንኙነት ሲያደርጉ የተያቸው ማነው የሚቀርጸው? እሱ ነው ቆሞ የሚቀርጸው እና አንድ ወንድ አለም ሁለት ወንድ አለም፣ በመቶ የሚቆጠሩ ወንዶች ማለት ነው። እና ለአስርት አመታት ያክል ይሄ ሰውዬ ማለት ነው ይሄንን እያደረገባት ነበር ሚስትየው ላይ። ሴትዮዋ ግን ምንም የምታውቀው ነገር የለም። በቃ መድኃኒት ይሰጣታል፣ እራሷን ትስታለች። ያመጣና ወንድ እንደዛ እያስደረገ ቪዲዮ ያስቀርጻታል። ምንም አልገባኝም፣ ለምን እንደዛ እንደሚያደርግ ምን እንደሚጠቀም በዛ ቪዲዮ የሆነት። በዚህ ሰዓት ላይ በጣም ከባድ ነው። ያኔ በትዳር ሀምሳ ዓመት ነው የቆዩት። እንግዲህ 50 አመት አብራችሁት የቆያችሁትን ሰው ማመን ካልቻላችሁ በጣም ከባድ ነው እና እንዳለ ፎቶ ላይ ያሉት ያንን ነገር ሲያደርጉ የነበሩት ወንዶች እንዳለ፣ ባጠቃላይ ሳይሆን ወደ 99 ምናምን የሚጠጉ ወንዶች ይያዛሉ። ሁሉም 20 አመት 20 አመት ይፈረድባቸዋል። ባልየው ግን ገና ምርመራ እንትን አላሉም አልጨረሱም። እስካሁን ምንም አልተፈረደበትም። ግን እዛው እስር ቤት ሆኖ የፍርድ ጊዜውን እየተጠባበቀ ነው ያለው።